አንቺ እንዴት እንዴት እንደረጠ ማርያም ፊቷ እንዴት እንደተቀያየረ። እኔማ ያመማት ነው የመሰለኝ ነበር። ወላሂ ፊቷ ያበበ አሚን አሚን፣ ያረብ። ምን ጀምረሽ ነው አንች? እግራችን ሰቅለንና ያልሹ ፕሮግራሙን አሳያችኋለሁ ምናምን ብላ ነበረ፣ ግን ምን ያዋጋል። ነው ወይስ ይቀጥላሉ? በእዛች ይቀጥላሉ፣ ነገ ይቀጥላሉ እስኪ ነው ነው? እንትን ቀይ ነገር በእጇ ይዛለች።

ብቻ አሁን ለኛ ሰሉላ በኋላ፣ ግን እንንጃ አረ ታውን በኋላ ይኖራል ብለሽ እሱ ራሱ እንደተናገረ ከሆነ ታውን በኋላ ፍቅርን ያጠብቃል።

አንቺ አሞኛ ስትልኩ እኔ ራሱ ደንግጫለሁ። ባንዴ ሆነ ትወናም እንደ ዝናት ማለት አቃተው

ሚጣ እፍረት አለ ከባል ጋ እንኳን እናት አባት ጋር ስንሄድ ከባላችን እኮ አናወራ ትክክል ማለት ነው ኮስተር ኮስተር ስንሄድ ዘመኑ ምንድን ነው ትዳር ወትለፍ ወትለፍ ምንም አላቅም አብር ነበረ ይቅርታ አርጉልኝና ማታተኝ ጠዋት ቡና ለመቅናት ቀና ብያ ላይ ነበር። አሁን እኔ የማፈቅር እኔም ሞትኩልክ አበትኩልክ ከለ አራላ ያከንፍሽ የዘመኑ ሙሽ ኮፍያ ለብቻ ነው ተለወጠው። እናንተ አበበቴ የኔ ቆንጆ፣ እኔ የምልሽ ማለት ነው። ይቅርታ ሶሬ፣ እኔ ዝም ታላሉ ጆሮዬ ስለማይሰማ እና እኔ አሁን አምስት ዓመቴ ነው ከባለቤቴ ጋር ማለት ነው ተተገናኘን ማለት ግን እሱ በሚሄድበት ራሱ አልሄድም ነበር። በኋላ እንደገና እየቀረብኩት እየቀሩ ቆንጆ ስለሆነ ብቻ እቀርበዋለሁ። በቃ ወንድሜ በሆነ በተጠጋኝ እንደ ወንድሜ ምናምን ል ነበረ። ከዛ እየቀረብኩት እየቀረብኩ መጣሁን ሆነ ቦታ ሆነ ቦታ ስህድ ይሸኝ የጀመር ግን፣ ከጊዜ በኋላ ያው ተተጋባን በኋላ አሁንም ያከብረኛል ላከብረዋሉ። ግን ስለ ብልግና ነገር የሆነ ነገር ወሬ ሲወራ አፍራለሁ። እናንተ አሁን ራሱ

ያኔ ወርቅ ሀብተኝ ሳይለንት አርጊ እሷ ትንደቅደቅ ታውራ። ያላ ሳምቻዋ እንደው ሰማሁት ሳምቸ እንደዚህ የሚሉትን ሰማለሁ። እንደዚህ ሄድ ይመጣ እያልኩ ምክንያቱም እያጨሰች ነው። ሁለት ጊዜ ያፈለው እንትኑ አንዱን ፈሀም ጨርሳል። ሌላ ፈሀም አያይዘ ደግሞ እችን ቀንይው ሰሚማ የዛሬውንማ እናያፍሬ እማያፍሩት ያውሩሽ እኔ በጣም መሳቄ ይመጠ ላፍራለሁና እኔ መውራት አልችልም። በእናትሽ ሆነ ናኑ ያለችውን ምንድነው ብዬ ቁሜ ቀርባለች።

በኋላ ጨርሰን እናገባለን። ምን ሄደሽ ወይ ምን መሰለች? ያኔ አልሆነ ቦታ ይጥላታል። እና ዋ፣ ነገሩ ግን ገብቶሻል። ግን የሚመልቅ ነገር የተባሰተው ማለት አረ አልገባኝም

እነሱ ያኔ ሳያፍሩበት ላደረጉት ነገር እኛ ላወራ ነው። ምንድን ነው አይደለም? እኔ እናት እኮ ነው። ላኩልኝ ላኩልኝ ብለሽ አይተሻረፍሽ ባታይ የእኔ ወርቅ እኮ ነው። ስላላወቀች ነው ላኩልኝ ላኩልኝ ያለች ነው። ከላኩላው በኋላ እዛው ደርቃ ቀረች መሰለኝ፣ መዲና መሰለኝ። እንደዚህ ማለት ነው። ኧረ ላኩልኝ፣ ኧረ እረፍበት ስል ወይ ከዛ በእንትን ስትልክልኝ አይመጣም ማለት በዋሳብ ላ ትልኝ አልኳት። ሲመጣ ነገር መጀመሪያ ገባችና ይችን ልጅ አታስቆሙን አለች። እኛ ምን አገባን? አይሰሙንም፣ እንደፈለጉ ያድርጉ። ምን እንደሆነ ነበር ነበር እንዲያውም እሷም ላክልኝ አለች። ላክልኝ ንሻ አይተሻሉ፣ የሚደረገውን ነገር ፎቶውን ሰቅለው የሚያደርጉትን አለች አሉ ዛንሻ፣ ምን ነገር እንዳትልክ ያማታል ለእኔ ላይክ ይችላል እንደ የሚያናድድ ምናምን አይመሰለኝ። ኦኬ ታን ልኬልሻለሁ፣ ሀያዩ ልኬልሻለሁ። ዝግ ነው፣ እንደ ፕራይቬት አድርጎ ነው የሚያስቀምጥልሽ። ጽሁፍ ነው የሚያስቀምጠው። ከዛ ተመልሼ አልገባም። ደግመሽ እንደዛው ነው። ከዛ ነካሁትና እዚያው ነካከው